አሰላሙ አሌይኩም ወረህመቱላይ ወበረካቱ እንዴናችሁ ሰላምናችሁ ሆይ። የዛሬው ህልም ደግሞ በህልማችሁ ጥርስ ሲሰባበር፣ ጥርስ ሲወድቅ፣ የተበላሸ ጥርስ፣ ኖርማል ጥርስ፣ የፊተኛው፣ የላይኛው፣ የታችኛው በአጠቃላይ በጥርስ መሰባበርና በጥርስ መውደቅ ዙሪያ ነው የዛሬ ቪዲችንም የሚሆነው። ከዚህ በፊት ስለ ጥርስ ሰርቻለሁ፣ ሊንኩን ከታች አስቀምጥላችኋለሁ። ከዛ ላይ ከሌለ ሌላኛውም ፍች ደግሞ በዝርዝርና በስፋት እዚህ ላይ ታገኛላችሁ። በእርግጠኝነት እንግዲህ ቪዲዮ እንዳይረዝም ቶሎ ቶሎ ለማንበብ ሞክራለሁ ማለት ነው። ምክንያቱም በጣም ዘርዘር ያለ ፍቺ ስላለው ማንኛውንም ጥርስ የቤተሰባችሁን አባል ስለሚገልጽ የቤተሰብ አካልን የቤተሰብ አባልን መጎዳትን ወይም ደግሞ ጥሩ ላይ መሆናቸውን የሚገልጸው የሰውነታችን አካል ነው ብያለሁ ከዚህ ቀደም። ስለዚህ ጥርስ ደግሞ ሲሰበር፣ ሲወድቅ እንደዚህ እንግዲህ አስጠንቃቂ ህልምና አንዳንዱ ደግሞ ጥሩ ፍቺ ስላለው እስከ መጨረሻው ድረስ ተከታተሉ። በነገራችን ላይ እኔ ህልም ፈቺዎች የፈቱትን ነው የማቀርበው ብዬ በተደጋጋሚ ተናግሬያለሁ። እኔ መጥፎ መጥፎ የሚሆን ጥሩ የሚሆን አነ በዚህ አቀርብላችኋለሁ እናንተ ደግሞ ትርጉሙን ማወቅ ብቻ ነው እንጂ ይሄ የተፈታው ህልም በእርግጠኝነት ሊሆንም ላይሆንም ይችላል። ስለዚህ ፍቺውን ነው የማቀርበው። ለምንድን ነው እንደዚህ አይነት ፍች የምታቀርብላችሁ? ቅር እንዳይላችሁ ማለት ነው። ላይክ አድርጉ፣ ላይክ ደግሞ ማድረጋችሁን አትዘንጉ። ላይክ አድርጉ፣ ምንም አይከፈልበትም። ሌሎቻችሁ ደግሞ ሼር አድርጉ፣ ሼር እያደረጋችሁ ወደ ሌላ ሰዎች አዳርሱልኝ፣ ሼር አድርጉልኝ። ከዛ በተረፈ አሁን ወደ ህልሙ እንገባለን። ላይክ ማድረጋችሁን አሁንም በድጋሚ በትህትና ጠይቃለሁ ማለት ነው። እንደ መግቢያ ማንኛውም ሰው ማለት ነው በህልሙ ጥርሱ በቃ ሲነቃነቅ ለመውለቅ ሲነቃነቅ በህልም ካየ ህልም አላሚው በህይወት ጉዳይ ላይ ባለው አለመግባባት ከቤተሰቦቹ ጋር ብዙ ምናልባት ከቤተሰቦቹ ጋር ብዙ አለመግባባቶች እንደሚኖረው የሚያሳይ ምልክት ነው። ይህ ደግሞ ከቤተሰቦቹ ጋር ያለው ግንኙነት ከባድ እንዲሆን ያደርግበታል። ጥርሱ ሲነቃነቅ፣ ይሄ እንደ መግቢያ ነው ያለመ ማንኛውም ሰው ከቤተሰቦቹ ጋር አለመግባባት እንደሚፈጠር ነው። የጥርስ የመሰባበር ጥርሳችሁ ሲሰባበር በህልም ማለም ህልም አላሚው የማይፈልገውን ነገር ለማድረግ ስለሚገደድ የመገደብና የነፃነት እጦት ስሜትን ያሳያል ማለት ነው። የሆነ ነገር ለማድረግ ፈልጎ በማንኛውም ነገር ላይ እየተገደበ እንደሆነ ስሜት ይሰማዋል ማለት ነው። በዚህም እራሱን ከቤተሰቡ ያርቃል። እናም ደስተኛ ህይወት እንዲኖረው ብቻውን ለመሆን ይፈልጋል ማለት ነው። በቤተሰቦቹ እየታገደ ወይም ደግሞ የፈለገውን ነገር ለማድረግ ነፃነት እንዳጣ ይገልጻል። ጥርሱ ሲሰባበር እንዲሁ ካለመ ማለት ነው። ሌላኛው በነገራችን ላይ ሶስት አራት ህልም ፈቺዎች ነው ያሉት። አንደኛው አንደኛው ህልም ብቻ ሶስት አራት ትርጉም ሊኖረው ይችላል። አንዱን ባታዩ አንዱ ባይደርስ ሌላኛው ሊደርስ ይችላል። አትደጋግሙ፣ አትበሉት። የሚደጋገመው የራሳችሁን እንድታገኙ በፍጥነት ስለምትፈልጉ ነው እንጂ አንድ ህልም ሶስት አራት አይነት ፍችን ያለው ስለዚህ በትግስት ተከታተሉ ማለት ነው። ሌላኛው ህልም ፈች ምን ብሏል? የፊት ጥርሶች በህልም መሰባበር ከቤተሰብ ወይም ከዘመዶቹ መካከል የአንዱ ሞት መቃረቡን የሚያሳይ ማስረጃ እንደሆነ ገልጾታል ማለት ነው። እሺ ሌላኛው አሁንም ሌላኛው ፍቺ ደግሞ ምን ብለዋል? የፊት ጥርሶች በህልም መሰባበር ከቤተሰብ ወይም ከዘመዶች መካከል። ይቅርታ ደገምኩት። ጥርሶች በህልም ውስጥ በቀጥታ መሬት ላይ ሲወድቁ ማለም ባለራይፍ ከፈጣሪ ጋር የሚገናኙበት ቀን ቅርብ መሆኑን ያመላክታል። ጥርሳችሁ ህልም አላሚው የህልም አላሚው ጥርስ ቀጥታ ወድቆ መሬት ላይ ሲወድቅ ካለማችሁ ይሄ ከፈጣሪ ጋር የምትገናኙበት ቀን እየቀረበ እንደሆነ ያመላክታል። መሬት ላይና እጃቸው ላይ ሲወድቅ ትርጉሙ ሌላ ነው። እናትህት ቤተሰብ፣ አጎት ማጣትም ወደው መጨረሻ አካባቢ ፍቺው ይኖራል ማለት ነው። እስከ መጨረሻ ከተከታተላችሁ የእናትን ማጣት የእህትን ማጣት የአጎትን ማጣት የአክስትን ማጣት ይገልጻል። ወደኋላ አብራራላችኋለሁ ማለት ነው። አሁን ግን ህልማላሚው ወጥርሱ ወልቆ መሬት ላይ ሲወድቅ ከተመለከተ ከፈጣሪ ጋር የሚገናኙበት ቀን ቅርብ መሆኑን ያመላክታል። ሌላው ደግሞ የጥርስ መሰበርና በህልማላሚው እጅ ላይ መውደቅ፣ የታችኛው ጥርስ ከሆነ ደግሞ ወልቆ የህልማላሚው እጅ ላይ የወደቀው የታችኛው ጥርስ ከሆነ ብዙ በረከቶች እና የተትረፈረፈ ሲሳይ እንዲሁም ደግሞ ጻድቅ ዘሮችን እንደሚያገኝ ህልማላሚው ያመላክታል። የታችኛው ጥርስ ወልቆ እጁ ላይ ከተቀመጠ በረከቶች ወይም ደግሞ ብዙ ዘሮችን ህልማላሚው ያገኛል ማለት ነው። እሺ አሁን ሶስተኛው ህልማላሚ ደግሞ ምን ብሎ ፈቷል? በህልም የጥርስን መሰባበር መመልከት ባለረአዩ በህይወት ውስጥ ብዙ ስኬቶችን እንዳስመዘገበና ና የደስታና የደስታ ጊዜያትን እንደሚያሳልፍ ያመላክታል። ምናልባት የፋይናንስ ደረጃውም ከፍ ያለ ቦታ ላይ ሊደርስ ይችላል ብለው። ሌላኛው ህልም ፈቺ ደግሞ ጥርስ ሲሰባበር የሚሰጠውን ፍቺ ፈቶታል። በህልም የተሰበረ ጥርስ ትርጓሜ ህልም አላሚ ወደ መጥፎ ነገር መጋለጡንና እንዲሁም ደግሞ አንዳንድ የሚጋለጥባቸው መጥፎ ዜናዎችን እንደሚሰማ ሊያመላክት ይችላል ብሎ ይሄኛው ህልም ፈቺ ፈቶታል። አሁን ቀጥለን እንይ። የጥርስ መሰባበር የህልም አላሚው ቤተሰብ አባል በቅርቡ እንደሚሞት የሚያመላክት ነው። እኔ በእርግጥ እንደዚህ አይነት የሞት ህልሞችን መፍታት አልፈልግም። ምን ያለው ፈተው ብያችኋል። የተጻፈ ነገር ነው የማነበው። ይጠቅማችኋል፣ ልታውቁት ይገባል። ማስጠንቀቂያ ስለሆነ ስለዚህ ስለማነብ፣ እኔ ከዚህ የለሁበትም። የህልም ፈጆች ምሁሮች የፈቱትን ነው እኔ የማነበው ማለት ነው። ህልም አላሉ የተሰበረ ጥርሶችን በህልም ከደም መፍሰስ ጋር ከሆነ የተመለከተው፣ ይህ ማለት ብዙ ነገሮችን ማጣት እንደሆኑ ያመላክታል። ጥርሱ ሲሰበር ወይም ጥርሱ ሲወልቅ ደም አብሮ ካለው ብዙ ነገር እንደሚያጣ ያመላክታል ማለት ነው። እንዲሁም ደግሞ አሁንም ጥርሱ ሲሰበር ደም ከነበረው በስራው ውስጥ ሊሳካለት እንደማይችል ያሳያል። እናም ህልም አላሚው ጥንቃቄ እንዲያደርግ ማስጠንቀቂያ ነው። ወይም ጥርሱ ሲነቃነቅ አብሮ ሲነቃነቅ ደም ካለው ከጥርሱ ላይ የሚሰራው ስራ ስኬታማ ላይሆን ስለሚችል የሚያስጠነቅቅ ህልም ነው ማለት ነው። አሁን ደግሞ ያላገባች ሴት ስትመለከት ጥርስ ሲወልቅ ወይም ሲነቃንቅ እንመልከት። ትዳር ያልያዘች ሴት አንዲት ያላገባች ሴት ልጅ በህልሟ የፊት ጥርሶቿ እየተሰበረ እንደሆነ ማየት የብቸኝነት ስሜቷን እና ማንም ከእሷ ጋር እንደማይኖር የሚያሳይ ምልክት ነው። ብቸኛ መሆኗን ያሳያል ማለት ነው። ይቺ ህልም አላሚ የፊት ጥርሶቿ በህልም ሲሰበሩ ማየት ከምትወደው ሰው ጋር የነበረ ግንኙነት ቀጣይነት ባለመኖሩ በስነልቦና እንደምትጎዳ ወይም የምትወደውን ሰው እንደምታጣ አመላካች ነው፣ ሰባጭሩ ማለት ነው። ይችው ያላገባች ሴት ተማሪ ከሆነችና በህልሟ የፊት ጥርሷ እንደተሰበረ ካየች ይህ የሚያሳየው በትምህርቷ ስኬታማ እንደማትሆን ወይም ደግሞ በትምህርቷ እንደምትወድቅ ያመላክታል ማለት ነው። ይቺ ያላገባች ልጅ ስራ ካላትና በህልሟ የጥርሷ ሲሰበር ከተመለከተች ስራዋን እንደምታጣ ያመላክታል። በዛም ደግሞ ብዙ ሀዘን እንደሚሰማት ይገልጻል ማለት ነው። ህልም አላሚዋ የፊት ጥርሶቿ ሲሰባበር ከፊት ጥርሶቿ ሲሰባበሩ ከተመለከተች ያላገባች ሴት ቅርብ የሆነ ሰው መሞቱን ያመላክታል። ለእሷ ቅርብ የሆነ ሰው እንደሚሞት ያመላክታል። እሺ አሁንም ያላገባች ሴት ህልም አላሚ ጥርሶቿ ሲሰባበሩና እጇ ላይ ሲወድቁ ባህልሟ ከተመለከተች የጋብቻ ቀኗ እንደደረሰ እና በህብረተሰብ ውስጥ ከፍተኛ ቦታ ያለውን ሰው እንደምታገባ ያመላክታል ማለት ነው። ጥርሱ ተሰብሮ እጅ ላይ ከሆነ ፍቺው በጣም መልካም ነው። ጥርሱ ተሰብሮ ወድቆ ሲጠፋችሁና መሬት ላይ ከወደቀ ግን ፍቺው የቤተሰብ ማጣትንና አንዳንድ የስራ መሰናክሎች ችግሮችን ይገልጻል ማለት ነው። ቀጥለን ለባለ ትዳር ሴት እንመልከት። ባለ ትዳር ሴት በህልም ውስጥ የተሰበረ ጥርስ ማየቷ የቤተሰቡ አባል ወይም ደግሞ ባሏ ከልጆቿ ወይም ባሏ ወይም የቤተሰቡ አባል ወይም ከልጆቿ አንዱ በበሽታ መያዙን ያመላክታል። አንዲት ባለ ትዳር ሴት ጥርሶቿ ሲሰባበሩና እጇቸው እጆ ላይ ሲወድቆ ከተመለከተች ጥሩ ልጆች እንደሚኖሯትና ሲያድጉ እንደሚያከብሯትና ብዙ ገንዘብ ልታገኝ እንደምትችል እንዲሁም ደግሞ ጥርሱ ወድቆ መሬት ላይ ከሆነ ደግሞ የቤተሰብ አባል ማጣትን ነው። እጇ ላይ ከሆነ ደግሞ ጥሩ ልጆቿ ለሷ በረከትንም ታገኛለች። ልጆቿ ለሷ ታዛዥ ልጆች እንደሚሆኑ፣ ጥሩ ልጆች እንደሚሆኑ ይገልጻል ማለት ነው። እሺ በህልም ህልም አላሚዋ ባለትዳር ሴት የፊት ጥርሷ መሰበር ግቦቿ ላይ ለመድረስ እና ፍላጎቶቿን ለማሟላት አለመቻሎቿን የሚያሳይ ትልቅ የገንዘብ ኪሳራ ሊደርስባትም እንደሆነ የሚያመላክት ህልም ነው ማለት ነው። እሺ ሌላኛው ፍልህልም ፈቺ ደግሞ ባለትዳር ሴት በህልም የፊት ጥርሶቿ ሲሰባበሩ ማየት የጭንቀትና የሐዘን ጊዜ እየኖረች መሆኑንም የሚያሳይ አፈታት ነው ብለው ፈተውታል። ምናልባት በጭንቀትና በሀሳብ እየኖረች ህይወቷ አስጨናቂ በጣም ጭንቀት የሞላበት ከሆነ የፊት ጥርሷ ሲሰባበር ልታልም ትችላለች። ባለትዳር ሴት ይሄ ስታዩ ደግሞ እኔ ቤተሰብ ለአደጋ ላይ ነው ብላችሁ እንዳደነግጡ፣ ሶስት አራት አይነት ፍቺ አለው። ለዛ ነው ሁለተኛውን ፈቺ ሶስተኛውን ፈቺ እያስከተልኩ ምፈታላችሁ አንድ ጥርስ ሲወልቅ ወይኔ ቤተሰብ እንዳትሉ፣ ሌላም ፍቺ አለው ማለት ነው። ባለትዳር ሴት በህልም ውስጥ የፊት ጥርሶቿ መሰባበር በእሷና በባሏ መካከል አንዳንድ ችግሮችና አለመግባባቶች እንደሚያጋጥሟት ይጠቁማል። ይህ ደግሞ በእሷ ላይ አሉታዊ ተጽዕኖ ሊያሳድርባት ይችላል። ልቦኗ ሊጎዳ ወይም ልትጨነቅ ትችላለች ማለት ነው። ይቺው ህልም አላሚ ባለትዳር በህልሟ የታችኛው የታችኛው የፊት ጥርስ ሲሰባበሩ ማየት ለእሷ ቅርብ የሆነ ሰው የእሷ ለእሷ ቅርብ የሆነ ሰው እሷ ላይ ምቀኛ ወይም ደግሞ ለእሷ የሚጠላት ሰው መኖሩን ያመላክታል። ከዘመድቿ አንዱ እሷን እንደሚጠላ ያመላክታል ማለት ነው። አሁን ደግሞ ስ ለነፍሰ ጡር ሴት ደግሞ እንመልከት አንዴ። በእውነታው ነፍሰ ጡር የሆነች በህልሟ የተሰበረ ጥርስ ከተመለከተች በእርግዝና ወቅት ጭንቀቷንና ለጽንሷ ጤንነት መፍራቷን ያመላክታል። አንዲት ነፍሰ ጡር ሴት በህልሟ ውስጥ የባሏ ጥርስ ሲሰበር ማየት በመካከላቸው አንዳንድ አለመግባባቶች መፈጠራቸውን ያሳያል። ይህም ግንኙነታቸውን ሊረብሽባቸው ይችላል። ህልም አላሚዋ ነፍሰ ጡር የልጆቿ ጥርሶች በህልም ሲሰበሩ ማየቷ የትምህርት ደረጃቸውን ሙሉ በሙሉ ለማለፍ አለመቻለቸው ምልክት ነው። ምናልባት ከትምህርታቸው ሊወድቁ ስለሚችሉ ልጆችሽን በቅርበት እንድትከታተይ የሚያስጠነቅቅ ህልም ነው ማለት ነው። ነፍሰ ጡር ሴት ወይም ደግሞ ባለትዳር ሴት በህልሟችሁ የልጆቻቸው ጥርስ ሲሰበር ከተመለከታችሁ ትምህርታቸው ላይ ሊወድቁ ወይም ደግሞ የትምህርት ላይ ክትትል ያስፈልጋቸዋል ማለት ነው። ጥሩ ውጤት እያስመዘገቡ አይደለም ማለት ነው። አሁንም ከነፍሰ ጡር ግን አልወጣም። ከነፍሰ ጡር ሴት ነፍሰ ጡር ሴት ልጅ ነፍሰ ጡር ከሆነችና ጥርሶች ሲሰበሩ እንደሚሰበሩና እንደሚወድቁ ካሰበች ይህ ፍቺ ምንድን ነው ማለት ጥርሷ ሊወድቅ እንደሆነ ወይም ደግሞ ጥርሷ ተሰብሮ እየተነቃነቀ ሊወድቅ ነው ብላ ካሰበች በህልሟ ማለት ነው። ይህ ከጓደኞቿ ከአንዷ ጋር ያላትን ጠንካራ ቁርጠኝነት ያሳያል። ከጓደኞቿ ማለት ነው፣ ያላትን ጠንካራ ቁርጠኝነት ያሳያል። ይህም ምናልባት ለጓደኞቿ ያላት ካላት ፍቅር ወይም ደግሞ ከጓደኞቿ ጋር ያላት ትስስር፣ ጓደኞቿን በጣም ከመውደዷ የተነሳ ሴት ልጅ መውለድ እንደምትመኝ ያመላክታል ማለት ነው። የተፈታች ሴት በህልም የተሰበረ ጥርስ ማየቷ ባለቤቷ፣ ጥቁር ጥርስ፣ የተሰበረው ጥርስ በጥቁር ወይም ጥቁር መስሏት ጥቁር ሆኖ ወይም ሲሰበር ከተመለከተች፣ ጥቁር ጥርስ ለማንኛውም ምንድን ነው ፍቺው? በጥቁር ቀለም ያለው የተሰበረ ጥርስ ጥቁር ቀለም ያለው ጥርሷ ለማለት ነው እና ባለቤቷ ከባድ ህመም እየተሰማው የፈታችው ባል እየታሙ እንደሆነ ሊያመላክት ይችላል ማለት ነው። የተፈታች ሴት ወደ ኋላ ዝርዝር ፍቺ አለ እዚህ ላይ ብዙም አልገለጹትም ወደ ኋላ ግን ይኖራል እሺ አሁን ለአንድ ወንድ ነው የወንድ የለም ወይ ትላላችሁ ሁሉም የወንድ እፈታለሁ ግን አንድ ሰው ብዬ ስለምገልጸው ነው አሁን ግን እያስተካከልኩ ነው አንድ ወንድ ለዋለሁ እንደምንም ብዬ በህልም ውስጥ የአንድ ሰው ነው የሚለው አያቸው በህልም ውስጥ አንድ ወንድ የተሰበረ ጥርስና ጥርሱ ሲሰበር ምንም ካልመሰለው ወይም ደግሞ ደህና ጥርስ ያልተነቃነቀ ኖርማል ጥርስ በህልሙ ሲሰበር ካየ ህልም አላሚው በስራው ላይ ትልቅ ኪሳራ ወይም ትልቅ ቀውስ ያጋጥሟል። ለዛም ደግሞ እሱ ቸልተኛ መሆኑን ያመላክታል። እንግዲህ ደህና የነበረው ጥርስ በህልሙ በእውነታውም በህልሙም እኮ ደህና ነው የሚመስለው፣ ደህና ነው ግን፣ ሲወልቅ ወይም ሲሰበር ከተመለከተ በስራው በሚሰራበት ስራ ቦታ አንዳንድ ቀውሶች ወይም ችግሮች ያጋጥሙታል። እያለንም ደግሞ እሱ ለዛ ግዴ አይሰጠውም፣ ቸልተኛ ነው ማለት ነው። ይኸው ህልም አላሚ በህልም ውስጥ የበለዘ ወይም የተበላሸ ጥርስ በህልሙ ሲሰበር ካየና በዛ ደግሞ ደስተኛ ከሆነ የማልፈልገው ጥርስ የተበላሸ ጥርስ ወጣልኝ ብሎ በህልሙ ደስ ካለው ይህም በህይወት ውስጥ የችግሮች ጊዜ ማብቃቱንና በጥሩ ጊዜያቶች ወይም መልካም ጊዜያቶች እየመጡ ችግሮች፣ አስጨናቂ ነገሮች ማብቃታቸውን ከህይወቱ መወገዳቸውን ያመላክታል። ምክንያቱም በህልም የበሰበሰ የበለዘ ጥርስ ነው ሲነቀል ያየው፣ አስቸጋሪ ነገሮች ከህይወቱ እየወጡ ነው ማለት ነው። እሺ በህልም በጥርስ መሰባበር እና መውደቃቸው ከዛ በኋላ ደግሞ ወድቆም ደግሞ መጥፋቱ የቤተሰብ አባላት ሞት መምጣትን እና ሊያመላክት ይችላል ወይም ደግሞ ወደ ሌላ ሀገር ሊጓዙ መሆኑንም ሊያመላክት ይችላል። ጥርሳችሁ ወልቆ ወልቆ ደግሞ ተሰባብሮ ወልቆ ለወንድ ነው ሲጠፋ ከተመለከተ ወይም ደግሞ ከቤተሰብ አንዱ ሞቱ መቅረቡን ወይም ደግሞ ወደ ሌላ ሀገር ለመጓዝ ለመሳፈር፣ እሱ በሌለበት ወደሌላ ሀገር ሂዶ መሄዱን ደግሞ ሲሰማ በዛ ሊያዝን ይችላል። እንዴት ሳልሰማ እንዴት ሄደ በማለት ማለት ነው። እና ይህን ነው የሚያመላክተው በህልም ውስጥ የሚወድቁ የፊት ጥርሶች ሲወድቁ ከተመለከተ ህልማላምን ያልከፈላቸው ብዙ እዳዎች እንዳሉም ሊገልጽ ይችላል ማለት ነው። አሁን ባለትዳር ሴት የፊት ጥርሶቿ ሲሰባበሩ ማየት ደግሞ ድጋሚ እናያለን ማለት ነው። ባለትዳር ሴት በህልም የፊት ጥርሷ ሲሰባበር ብዙ ችግሮችና መንገድን መንገዷን የሚያደናቅፉ መሰናክሎች እንዳሉባት ይጠቁማሉ። በተጨማሪም ይቅርታ፣ ባለትዳር ወንድ ለማለት ነው። ባለትዳር ወንድ በህልም የፊት ጥርሱ ሲሰባበር ችግሮችና መንገዱን የሚያደናቅፉ መሰናክሎች እንዳሉበት ይጠቁማል። በተጨማሪም በእሱና በሚስቱ መካከል ብዙ ችግር መከሰታቸውን የሚያመላክስ ሲሆን ይህም ግንኙነታቸው እንዲቋረጥና ምናልባትም እስከ መፋታት ድረስ የሚያደርስ መለያየት ሊፈጠር ይችላል። አንድ ወንድ ባለትዳር ከሆነና የፊት ጥርሱ ሲወልቅ ከተመለከተ እሺ በአንድ ባለትዳር ወንድ የንግድ ስራ ካለው በእውነታው እና የፊት ጥርሶቹ የፊት ክፍል ይሄ ብትንትን ብሎ ወይም ሲሰባበር በህልም ካየ ይህ በእሱ ውስጥ ትልቅ ኪሳራ፣ በስራ ውስጥ ትልቅ ኪሳራ እንደሚደርስበት እና የገንዘብ ቀውስ ውስጥ እንደሚገባ ወይም በገንዘብ ቀውስ ውስጥ እንደሚያሳልፍ ያመላክታል ማለት ነው። ህልም አላሚው የጥርሶቹ እየፈራረሱ በእጅ ውስጥ መውደቃቸው ጥርሶቹ ተሰባብረው ፍርስርስ ብለው እጁ ላይ ሲወድቁ በህልም ውስጥ ከተመለከተ ግን ሁሉንቻ የሆነው አምላክ ለሚስቱ አዲስ በአዲስ ሕፃን ወንድ ልጅ እንደሚባርከው ወይም በወንድ ልጅ እንደሚባረክ ሚስቱ እንደምታረግዝ ይገልጻል ማለት ነው። አንድ ወንድ ህልም አላሚ ባለ ትዳር የፊት ጥርሱ ውልቅልቅ ብሎ እጁ ላይ ከተቀመጠ ወንድ ልጅ ሚስቱ ልታረግዝ እንደሆነ የሚናገር ህልም ነው። እሺ አንዳንዱን ግን እስቲ ሰዓት እያለፍኩ እያለፍኩ ምክንያቱም ረጅም ሊሆን ነው። አንድ ወጣት በህልም ውስጥ የፊት ጥርሱ ሲሰባበር ብዙ ችግሮችና ቀውሶች እንደሚገጥሙትና ብዙ መከራዎች እንደሚደርስበት ያንን ማስወገድ አለመቻሉን ያመላክታል ማለት ነው። ሌላው ደግሞ ጥርሳችሁ ለሁለት ሲከፈል የሚሰጠውን ህልም ፍቺ እንመልከት። በህልም የተሰበረ ጥርስ ማየት ይቅርታ ይቅርታ ራሱ ነው። በህልም ለሁለት የተከፈለ ማለት ነው እንግዲህ፣ የተሰበረ ማለት ለሁለት በህልም የተሰበረ ጥርስ ማየት አንድ የቤተሰብ አባል በሽታ እንደያዘው የሚያሳይ ምልክት ነው። ይህም ከመካከላቸው አንዱ በሚደርስበት ስቃይ ምክንያት ሁሉንም ሁሉም ሰው እንዲያዝን እንዲያዝን ወይም የሁሉንም ሰው ሀዘን ያስከትላል ማለት ነው። ህልም አላሚው ጥርሱ ለሁለት ሲከፈል ወይም ጥርሱ ሲሰበር ካየ ከቤተሰብ አባሎች መካከል አንዱ ሊታመም ይችላል። በዛ በህመም ደግሞ የቤተሰብ አባል በሙላ ሊያዝን ይችላል ማለት ነው። ጥርሶች የተሰባበሩት በቤተሰቦች መካከል አንዳንድ ጥርሶች ሲሰባበሩ በቤተሰቦች መካከል አንዳንድ አለመግባባቶችና መከሰታቸውን ወይም ደግሞ አንደኛው ከቤተሰቡ አባል ከማያውቀው ሰው ጋር ሊጣላ ወይም አለመግባባት ሊፈጠር እንደሆነ ያመላክታል። የጥርስ መሰባበር ከማታውቁት ሰው ጋር መጣላትም ሊሆን ይችላል ማለት ነው። ሌላው ጥርሳችሁ ሲቦረቦር ደግሞ የሚሰጠው ፍቺ አንድ ባለራዕይ ጥርሱን በህልም ሲቦረቦር በህልሙ ማየት በታላቅ መከራ ውስጥ እንደሚወርቅ አመላካች ነው። ሲቦረቦር ሲፈረፈር፣ እንደ ትንንሽ እያሆነ እንደ ዱቄት እየሆነ እየተሸረሸረ እየተፈረፈረ ሲወጣ ካለማችሁ ማለት ነው። ጥርሶቹ እንደበሰበሱና ቀለማቸው ቢጫ መሆናቸውን በህልም ውስጥ ማየት አንድ የቤተሰብ አባል በከባድ ህመም እየተሰቃየ መሆኑን የሚያሳይ ምልክት ነው። እናም በቤተሰብ መካከል ብዙ አለመግባባቶችና ግጭቶች አሉ ማለት ነው። ይህን ሁላችሁም ነው። ማንኛውም ህልም አላሚ በህልሙ ጥርሱ ቢጫ እንደሆነ እንደዛገና ወደ ቢጫ እንደሆነ በህልሙ በስብሶ የቢጫ እንደሆነ ከተመለከተ አሁን እንደገለጽኩትን ፍቺ ነው። የቤተሰብ አባል በህመም መያዙን ይገልጻል። ባለራዩ በህልም የላኛው ጥርስ ሲሸረሸር ወይም ሲቦረቦር ማየት የስራ አጦት ወይም ደግሞ የስራ እድል ማጣትን ያመላክታል። የገንዘብ ኪሳራንም ያመላክታል ማለት ነው። በህልም የፊት ጥርሶች መውደቅ ወደ እሱ ከሚቀርቡ ሰዎች መካከል ህልም አላሚው ከሚቀርቡ ሰዎች መካከል አንዱ ማጣትን ያመላክታል። ይህ ደግሞ በህልም አላሚው ላይ የስነ ልቦና ጉዳት ያደርሳል። የላኛው የፊት ጥርሶች በህልም በእጃቸው ላይ ሲወድቁ ማየት ባለራዩ የሚባረክባቸውን ብዙ በረከቶችና መልካም የኑሮ በሮች መከፈታቸውንም ያመላክታል። ህልም አላሚው በህልሙ ከታመመና ህልም አላሚው በእውነታው የታመመ ከሆነና በህልሙ የላኛው ጥርስ ወደ መሬት ውስጥ እንደወደቀ ከተመለከተ ጥርሱ የላይኛው ወድቆ መሬት ላይ እንደወደቀ ከተመለከተ የበሽታው መባባስና እየጠናበት እንደሆነ ያመላክታል ማለት ነው። በህልም የላኛው የፊት ጥርስ መሰበር በመጪው ጊዜ ውስጥ ብዙ ያልተለመዱ ነገሮች እንደሚከሰቱ ከሚያሳዩ ህልሞች አንዱ ነው። የላኛው የፊት ጥርስ ስለመሰበር የህልም ትርጓሜ የሚያመላክተው ወደ ህልም አላም ህይወት ውስጥ የሚመጣውን መልካም ነገር የሚያረጋግጡ ብዙ ነገሮች እንዳሉ፣ ነገር ግን ከብዙ አድካሚና ከክልፋት በኋላ መልካም ነገሮች እንደሚመጡም ያመላክታል ማለት ነው። ቅድም እንደተናገርኩት አንድ ህልም ብቻ አራት አምስት ፍቺ አለው ማለት ነው። እሺ በህልም ውስጥ የተበላሸ ጥርስ ሲሰባበር እንዲሁ ስታዩት፣ ጥጥ ጤነኛው ሳይሆን ህልማችሁ ውስጥ ሆኖ የተበላሸ ጥርስ ሲሰባበር ማየት ባለራ ህይወት ውስጥ ብዙ አዎንታዊ ለውጦች መከሰቱን እና በውስጡም የመረጋጋት እና ሰላም እየመጣ እንደሆነ ያመላክታል። ምክንያቱም የተበላሸ እና እየበሰበሰ ስለሆነ ማለት ነው። እሺ ሌላው ደግሞ አንዲት የታጨች በእውነታው በህልሟ የታጨች ልጅ ወይም ያላገባች ልጅ ፍቅረኛ ያላት ማለት ነው። የታችኛው ጥርሷ ሲሰባበር በህልሟ ከተመለከተች ከእጮኛ ጋር የነበራ ግንኙነት ወደ መለያየት እንደሚያመራ ወይም ከፍቅረኛዋ ጋር ትለያያለች ማለት ነው። በዛም ደግሞ ደስተኛ አትሆንም ማለት ነው። ሌላው የእቺው ህልም አላሚ የታችኛዋ ጥርስ ሲሰባበር ምናልባት በቤተሰቡ አባል ውስጥ አንዲት ሴት በጤና ችግር ውስጥ እንደምትገኝ ያሳያል ማለት ነው። አንዲት ያላገባች ሴት የታችኛው ጥርስ ሲሰባበር በህልም ከተመለከተች በተመለከተ ከቤተሰቡ አባል በህመም እየተሰቃየች ነው፣ ወደ ሕክምና ሄዳ ግን ሕክምና ከተደረግላት እንደምትድን ያመላክታል። ጤናዋም ይሻሻላል ማለት ነው። ይህ እየተናገረ ነው። እንግዲህ ያላገባች ከሆንሽና ማናቸውም በታችኛው ጥርስ ሲሰባበር እና ቤታችሁ እየታመመ ሰው ካለ በሀክም አንድ ሀክም ቤት ብቻ ሳይሆን የተለያየ ቦታ ለሄዳችሁ ሰበቡን ብታደርሱ እንደምትድን የሚያመላክት ነው ማለት ነው። የታችኛው ጥርስ መሰባበር ባለራዩ ቅርብ የሆነ ሰው ተጉዞ ከተጓዘበት ሀገር ወይም ደግሞ ወደሆነ አገር አገሩን ጥሎ ሊጓዝ እንደሆነም ያመላክታል ማለት ነው። የታጨች ልጅ እጮኛ ያላት በህልሟ የታችኛዋ ጥርስ ክፍል ይህኛው በታች ያለው ሲሰባበር ማየቷ በዙሪያ ባሉ ሰዎች በዙሪያ ባሉ ሰዎች በምቀኝነት እንደተጠቃች ወይም በጥላቻ በቃ ሰዎች እንደሚቀኑባት ያመላክታል። ቅድምም ብለናል፣ ከፍቅረኛ መለየት ብለናል። አንድ ህልም ሶስት አራት አይነት ፍቺ አለ። አሁን ደግሞ የታችኛው ጥርስ ሲሰባበር ከተመለከተች በዙሪያ ያሉ ሰዎች እሷ ላይ በጣም እንደሚቀኑ ያመላክታል ማለት ነው። ባለትዳር ሴት በህልሟ ውስጥ አንድ ጥርሷ በሁለት በኩል በግማሽ ሲሰበር ካየች በትዳር ህይወቷ ውስጥ አለመረጋጋት እንዳለ ያመላክታል። ጥርሷ ለሁለት ደግሞ እንዲክፍል ካለ ይህ በዛን ባለመችበት ህይወት ውስጥ የጭንቀትና የመከራ ጊዜ እንደምታሳልፍ ያሳያል። ጥርሷ ለሁለት ሲሰነጠቅ ማየት ከባድ ህመምና ረጅም ድካም እንደሚገጥማት ለባለትዳር ሴት ያመላክታል። በህልሞ ውስጥ አንድ ጥርስ በግማሽ ተከፍሎ ስትመለከት ለብዙ ችግሮች መፍትሄ ሳታገኝ የቀረባቸው ወይም ደግሞ በብዙ ችግሮች እየተሰቃየች መፍትሄ ያጣችባቸው ችግሮች እንዳሉ ይገልጻል። አንድ ጥርሷ ለሁለት እንደተከፈለ ካየች ባለ ትዳር ሴት ይህ ምናልባት ከፍተኛ የገንዘብ ኪሳራ እንደሚደርስባት ሊያመላክት ይችላል። ላሳጥረው እያልኩኝ እየበዛ ነው። አንዲት ባለትዳር ሴት በህልሟ በግራ በኩል ያለው የላኛው በግራ በኩል ይሄ አሁን በእኔ በዚህ ቀኝ ነኝ፣ አለ በግራ በኩል አሁን በደንብ በደንብ ልብ ብላችሁ ተመልክ- ለሁላችሁም ይሆናል። በዚህ በግራ በኩል ያለው የላኛው የፊት ጥርስ ከወደቀ ወድቆ ከጠፋ ወይም ደግሞ እንደወደቀ ከተመለከታችሁ የአጎትን ማጣት ሊያመላክት ይችላል። በግራ የላኛው በቀኝ በኩል ያለው የላኛው የፊት ጥርስ ይሄ በቀኝ በኩል ያለው የላኛው የፊት ጥርስ እንደፈራረሰ ወይም እንደወደቀ ወድቆ ከሆነ ያየችው ይህ ምናልባት አባቷን የማጣት አደጋ ሊያመላክት ይችላል። ባለትዳር ሴት በህልም የታችኛው የፊት ጥርሷ ተሰባብሮ እና ተዳክሞ ካየች ይህ ማለት የአክስቷን ማጣት ሊያመላክት ይችላል። ነገር ግን የታችኛው የፊት ጥርስ በህልም ውስጥ እየወደቀ ከሆነ እናት ማጣቷን ሊያመላክት ይችላል። ይሄኛው ውልቅ ብሎ መሬት ላይ ሲጠፋ ሲወድቅ ሲጠፋ ከሆነ እንደዚህ ያመላክቷል ማለት ነው። እጅ ላይ ከሆነ ግን በረከት ነው። ከዚህ በፊት ህልም ላይ ተጠይቅ ያለው ጥርሴ ወድቆ እጅ ላይ ይ ይሄ በልጅ መባረክ በረከት፣ እርዚቅ ሲሳይ ነው። እጅ ላይ ከወደቀ ግን እሳ ህልሙ በጥርሳችሁ ወድቆ ጠፍቶ ስትፈልጉት መሬት ላይ ጠፍቶ ስትፈልጉት ካላገኛችሁት የቤተሰብን አሁን የገለጽኩትን ይመስላል። ስለተከታተላችን ከልብ አመሰግናለሁ። ሌላኛውን የጥርስ ቪዲዮ ደግሞ የሰራሁትን ሊንክ አስቀምጣለሁ። ላይክ አድርጉ፣ ሼር አድርጎ ባካች። ላይክ አድርጉ፣ ሼር አድርጎ ደህና ቆዩ።